ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀይሚዬ ድንገት ተነስታ እንግዲህ ደብዳቤ ለብሩኬ ሰጥታ ካለችበት ቦታ ወደ ሌላ ቦታ ሄዳለች። ብሩኬም ይህንን ሲሰማ ደንግጧል። ግን እኔ የምለው ምንድን ነው፣ የደረሰባትን ነገር መናገር አልፈለገችም። ከፋሚሊም ጋር ደህና እንደሆነች ምንም ነገር እንዳልተፈጠረ ለተመልካችም ስትናገር የነበረው ማለት ነው። እና እንደኔ ግን እንደኔ እንደኔ ደብዳቤ ጽፋ መሄዱ ጥሩ ነው ብዬ አላስብም። ምክንያቱም ሀይሚዬ በጨነቀሽ ሰዓት፣ በተቸገርሽ ሰዓት ውስጥሽን ያለውን ነገር ለብሩኬ ብትነግሪው በቃ መጨነቅም ካለበት በአብረሽ ተጨንቆ ማድረግ ያለበት ነገርም ቢሆን በአብሮ አድርጎ ነገሮች ቢፈቱ መልካም ነው ብዬ እኔ አስባለሁ አሁን አንቺ ለሱ ከነገርኩት ደውዬ ቆያቴጅም እንደዚህ እንደዚህ ከሙሽዬ ጋር ትሆኛለሽ ምናምን ምናምን ብሎ እንትን ይለኛል ምናምን እያልሽ ነበር ና ምክንያቱም በጭንቀታችን ጊዜ ማለት ነው ሰው ያስፈልገናል ሀይሚዬ በዚህ ሰዓት ብሩኬ ከጎንሽ ካልሆነ መቼ ሊሆንልሽ ነው መደስታሽ ጊዜ ብቻ ነው እንዴ ከጎንሽ መሆን ያለበት እና እንደውም ይሄ ደብዳቤ ጽፈሽ መሄዱ ለተመልካችም አንደኛ ለእሱ ራሱ ጥሩ ስሜት አይሰጥም ማለት ነው። እና ለማንኛውም በሄድሽበት ፈጣሪ እንግዲህ ይጠብቅሽ። የውስጥሽን አናቅም። በእርግጥ የራሴ ችግር ነው ብለሻል። የማንም ችግር ሳይሆን የራሴ ችግር ስላለብኝ ነው እና መራቅ ስላለብኝ ነው፣ ቪዲዮም ላልሰራ እችላለሁ ብለሻል። ግን ምን እንዳጋጠመች ቢያንስ ብትነግሪው ለብሩኬ፣ ተገናኝታችሁ። ደብዳቤው አንደኛ ነገሮችን በጣም እንዲያጋንንና አካብዶ እንዲያየው ነው የሚያደርገው፣ ደብዳቤው ማለት ነው። ምክንያቱም ይከብዳል በቃ። ስልክን አውርቶ መናገር እና ደብዳቤ አስቀምጦ መሄድ አንድ አይደለም። የሚያጨናንቅ ነገር ነው። አሁን እሱ ያንን ሲነግረው እንዴት እንደሆነ አይታችኋል አይደለም? እውነት ለመናገር ከባድ ነው፣ በጣም ከባድ ነው። ፈልጋችሁ እራሱ የትም አታገኟትም። ስልኳን ከዘጋች የምትሄድበትን ቦታ ካልተናገረች ከተማ ውስጥ፣ ገጠር ቢሆን ታገኛላችሁ፣ ግን እማይሆን ነገር ነው ከተማ ላይ። አሁን ፎቶ እያሳያችሁ ምናምን አይታችኋለሁ እያላችሁ ነበረ እና እንደዛ ሰውን መፈለግ አይቻልም። እና እኔ ፕራንክ ከሆነ መቀጠል ባይኖርበት መልካም ነው ብዬ አስባለሁ ምክንያቱም ፕራንክም እዛው ፕራንክ ነው ብላችሁ እስከዛሬም ስለምሰሩ ማለት ነው። ፕራንክ ግን ካልሆነ ሐይሚ እያደረግሽ ያለሽው አታስጨንቂ፣ ብሩኬንም አታስጨንቂ፣ ተመልካችንም ደህና ነኝ ብትይ ራሱ ተመልካች ይጨናነቃል፣ ያስቡልሻል። ስለዚህ ያለውን ነገር ብትናገሪና ሁላችንም ከጎንሽ በሀሳብም ሆነ በፈለግሽው ነገር ከጎንሽ እንሆናለን። እንደው እኔ ሰሞኑን ማለት ችግር አለን እንደ ሰሞኑን እኔ አልሰራሁም፣ ቪዲዮም አላየኋቸውም። በእርግጥ ምን እንደተፈጠረ ስላላየሁ ችግር ያለ አይመስለኝም፣ እርግጠኛ ነኝና ችግርም ቢኖር ደግሞ ችግርን በችግር አደፋፍ ነው መሄድ ሳይሆን ችግርን መፍታት ይቻላል። እና ስለዚህ አይሚዬ ብዙ ምንትን ባቴ የሆነ እርቆ መቀመጥን ብቻሽን መሆኑን ባት መርጪ መልካም ነው ብዬ ነው ማስበው። ምክንያቱም ጭንቀት ከባድ ነው። እራሱን የቻለ ጭንቀት በጣም መጥፎ በሽታ ነው። ከሰዎች ርቆ መቀመጥም ደግሞ በጣም መጥፎ ነው እና ቡራ ደግሞ ለአንቺ ምን ያክል እንደሚጨነቅልሽ ምን ያክል እንደሚያስብልሽ ታውቂያለሽ። ስለምታውቂ ስለዚህ የሄድሽበትን ነገር እንኳ ቢያንስ መናገር አለብሽ፣ ለሱ ለእኛ ባት ነግሪንም፣ ለሱ መናገር አለብሽ። እና አልናገርም ምንም ነገር አልፈለግም የምትይውን ነገር ግን ሐሳብሽን መቀየር አለብሽ። አንቺ ራሱ ውስጥሽ አይረጋጋም ሐይሚዬ የኔ ቆንጆ፣ እኔ ቅመም ማለት ነው። እና እኔ አላቅም እንግዲህ ምን እንደሚደረግ ማለት ነው ለስንት ቀን እንደሆነ ያስችላታል እሱ የሚለው ነገር እና ሀይሚዬ፣ ወደ ራስሽ ተመልሰሽ በቃ ከሰው ጋር በነገራሽ ሰው መድኒት ነው፣ ሰው መፍትሄ ነው። ግን መፍትሄና መድኒት የሚሆነንን ሰው መምረጥ አለብን፣ መምረጥ አለብን። አንዳንድ ሰው ገደል ይከተናል ስንቀርበው። አንዳንድ ሰው ደግሞ ማለት ነው ይደግፈናል፣ ከገደል ያወጣናል ማለት ነው እና ቢያንስ ባቅረበሽ ያሉትን በቃ ብሩኬ ለብሩኬ ቢያንስ ያለውን ነገር ከእሱ ጋር ካልሆነ ችግርሽ ማለት ነው ከእሱ ጋር ካልሆነ ችግርሽ የራስሽ ችግር ከሆነ ማዋየት አለብሽ እንዴ። ስንጨነቅ የሆነ ነገር ሲደርስብን የሆነ ነገር ስንዋል አንድ ወደ ፈጣሪ ነው የምንሄደው። መጀመሪያ ወደ ፈጣሪ ነው የምንሄደው። ከፈጣሪ በታች ደግሞ በአቅራቢያችን ያለን ሰው እኮ ነው የምናዋየው እውነት ነው የምላችሁ። በአቅራቢያቸው ያለን ሰው እንደዚህ እንደዚህ ይሆኛሉ፣ ምን ላድርግ፣ ምንድነው። ብቻችንንማ በራችንን ዘግተን የምናለቅስ ከሆነ የምንጨነቅ ከሆነ በጣም ነው የምንጎዳው ማለት ነው። እና እንግዲህ የውስጥሽን ምን እንዳሰብሽ፣ ምን እንደተፈጠረ፣ ምን እንደሆንሽ አናውቅም፣ ግን ከምትናገሪያቸው አንጻሯት እኔ ዝንብጌ ሳየው የሆነ ከበድ የሚል ነገር ያለ ይመስለኛል። እንግዲህ እሱ ያቅልልሽ ነው የምለው ሐይሚዬ። በተረፈ ደግሞ ማለት ነው ቤተሰብ፣ እናንተ ተረጋጉ ነው የምላችሁ። እንዳትጨናነቁ፣ ሁሉም ነገር ሊስተካከል ይችላል። በጣም የምትወዷት የምታከብሯት አላችሁ የሆነ ነገር ሲፈጠር በቃ የሆነ እንዴት ነው ስፍስፍ ብላችሁ እንደራሳችሁ እንዴት ነው የራስ ሰው አለ አይደለ? በቃ እንዴት ነው የቀረባችሁት ወይ የራሳችሁ ሰው በጣም የምትጨነቁለት ነገር እንደዛ ስለምትሆኑ እናንተ ደግሞ መረጋጋት አለባችሁ። ምናልባት እረፍት ፈልጋ ሊሆን ይችላል። ብዙ አይነት ችግር እኮ አለ። ሰው ሆኖ ችግር የማይደርስበት ስለሌለ እሱንም መረዳት አለብን። ቢያንስ ለአንድ ቀን ለሁለት ቀን ዝም ብለን ብናያት ማለት ነው። ስላየው ነው ኮሜንት፣ ስታለቅሱ ምንድን ሆን ምንድን የገጠመሽ እያለች ኢሞጂ በኢሞጂ እያለቀሳችሁ ስላየው ነው እና። ስለዚህ ብዙም አትጨነቁ፣ መፍትሄ ሊፈጠር ይችላል። ምክንያቱም ይህን ነገር ቤተሰብም ሲሰማ ሊጨነቁ ስለሚችሉ ሀይሚ አያስችላትም። ቤኪ እንደውም በጣም እየለመናት ነበረ። በቃ በጣም ማለት ነው። ግን እሷ ያው አስባበት አቅዳበት የሆነ ነገር ስለሆነ ምንም ማድረግ አይችልም። እሱም ማለት ነው ያለው አማራጭ አድረስ የተባለውን ነገር ማድረስ ነበረና ቢያንስ ደውላ ብትነግረው ምናምን ያለው ነገር ለሱም ይቀላል ብዬ ነው ማስበው። እንግዲህ ቡራዬ አይዞሃ ታክዝሽ ወንድማችን። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ሐይምዬ ፕራንክ ልታደርጊን ከሆነ ግን በጣም እንጣላሻለን። እንደዚህ አስጨንቀሽ አስጨንቀሽን በጣም ነው የሚሞቀው ቤተሰብ በጣም ይሞቃል። ይጮኻል ብዬ ኤሲውን አጥፍቼ፣ ግን በሙቀት ለሞት ነው እና ሃይሚ ፕራንክ ከሆነ የምታደርጊውን ይኸውልሽ፣ እኛንም ብሩኬንም አንለቅሽም፣ አንለቅሽም። እሺ አስቤበት ለማንኛውም